ቅድስት እራሷ አለች፣ ይቺ ተሳድባለች እንዴ? እኔ ሰማት ሳትሳድብ

ምን ነው ይፈራት ይመስላል ምን ነው እኛ የምፈራው እንትን ላይ ኦው ናዩ የጁንዳ ላይ ሚኒስትር አለች፣ ግን ቤቷን ዘግተዋለች። ሞሪ ፍሬንድ አድርገዋለች። ሰው ላስገባት አልችልም ናዩ አለች። ቤቷን ዘግተዋለች፣ ቤቷን ዘግተዋለች። ጋይስ አለም ሻ ቤቷን ዘግተዋለች።